ሳምሰንግ እንግዲህ እንደምታውቁት አዲስ የሆነ ስልኮች ላይ ወይም ደግሞ ብቃት አላቸው ወይም ደግሞ ብቁ ናቸው ብሎ ላሰባቸው ስልኮች አዲስ አይነት አፕዴት እየላከ ነው ያለው። ይሄ አፕዴት ዋን ዩአይ ኤይት የተባለ አፕዴት ነው። እንደምታውቁት እንግዲህ ግፋቢል ከአንድ አመት በፊት ዋን ዩአይ ሰቨን የተባለ አፕዴት ለብዙ ስልኮች ልኮ ነበረ። እኔም ስልኬን አብዴት አድርጌው ነበር። በዚህ መንገድ በጣም አሪፍ ፊቸሮች ናቸው የነበሩት። አሁን ደግሞ በአዲስ መልክ ዋን ዩአይ ኤት የተባለ አዲስ ማሻሻያ ወይም ደግሞ አዲስ ዝመና ለተለያዩ አይነት የስልክና የታብሌት ሞዴሎች ልኳል። እነዚህ ብቁ ናቸው ተብለው የተመረጡ ስልኮች የትኞቹ ናቸው፣ በየትኛው መርሃ ግብር ውስጥስ ይካተታሉ የሚለውን አብረን የምንመለከት ይሆናል። ከዚህም በተጨማሪ ደግሞ የዚህ ዋን ዩአይኤት የተባለው የሳምሰንግ አዲሱ ማሻሻያ ወይም ደግሞ ዝመና ያሉት አንዳንድ ፊቸሮች ምንድን ናቸው የሚለውን ደግሞ ይዤላችሁ ቀርብ ያለው ማለት ነው። ይህን ቪዲዮ በጣም እንደምትወዱትና ይጠቅማቸዋል ብዬ ተስፋ አድርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን የደውሏ ምልክት መንካታችሁን አትርሱ እያልኩ አሁን ቀጥታ ወደ ቪዲዮ እንገባለን። እንግዲህ እንደነገርኳችሁ ሳምሰንግ አዲስ የሆነ ዝመና ወይም ደግሞ አዲስ አፕዴት አምጥቷል። ይሄም ደግሞ ከባለፈው የቀጠለ ዋን ዩአይ ኤት የተባለ ዝመና ወይም አፕዴት ነው። እንግዲህ ይሄ አፕዴት የሚመለከታቸው ስልኮች የትኞቹ ናቸው ልትሉ ትችላላችሁ። ምናልባትም በተለያዩ ቪዲዮዎች ላይ አንዳንድ መረጃዎችን ተመልክታችኋል። በጣም ግራ የሚያጋቡ መረጃዎች የተለቀቁ አሉ። እርስ በእርሳቸው የማይስማሙ መረጃዎች የተለቀቁ አሉ። ከዚህ በተጨማሪ ደግሞ እውነተኛ የሆኑ መረጃዎችም ተለቀዋል። እንግዲህ ለማንኛውም ዛሬ እኔም ይህንን በተመለከተ ይዤላችሁ የቀረብኳቸው መረጃዎች ይኖሩኛል። ስለዚህ እነዚህን አብረን እንመለከታለን ማለት ነው። በነገራችን ላይ ከዚህ በፊት እንደነገርኳችሁ ከአንድ ዓመት በፊት ግፋ ቢል ማለት ነው ዋን ዩ አይ ሰቨን የተባለውን የሳምሰንግ አፕዴት ብዙ ስልኮች ላይ ማሻሻያ ተደርጓል ወይም ደግሞ አፕዴት ተደርገዋል። ከዛም በተጨማሪ ደግሞ እንደዚሁም የአንድሮይድ ቨርዥናቸውም ጨምሯል። ለምሳሌ አንድሮይድ ቨርዥን 14 የነበሩ ወደ 15 እንዲያድግ ተደርጓል ማለት ነው። ስለዚህ አሁን ደግሞ ዋን ዩአይ ኤት የተባለው ይህ የአዲሱ ደግሞ አፕዴት የአንድሮይድ ቨርዥኑን ወይም የነዚህን የሳምሰንግ ስልኮች አንድሮይድ ቨርዥናቸውን ወደ 16 የሚያሳድግ ነው። እንግዲህ ከተለያዩ አይነት የአንድሮይድ ቨርዥኖች ጋር የተለያዩ አይነት ማሻሻያዎች፣ የተለያዩ አይነት ፊቸሮች አብረው የሚመጡ ናቸው። እንደዚሁም ደግሞ ይሄ አዲስ የተባለው ደግሞ አፕዴት የሆነው አፕዴት የሚደረገው ዋን ዩአይ ኤት ደግሞ በራሱ የተለያዩ አይነት ፊቸሮችን ይዞ ይመጣል ተብሎ ነበረ፣ ሲጠበቅም ነበረ። ከመስከረም ጀምሮ ይሄ አፕዴት መላክ ተጀምሯል። ለማንኛውም ለዚህ አፕዴት ብቁ ናቸው የተባሉ ስልኮች የትኞቹ ናቸው ካላችሁ የተወሰኑትን ልንመለከት እንችላለን። እንግዲህ የነዚህ ስልኮች በጣም ብቁ ናቸው ተብለው ለዚህ አፕዴት የተላኩ የተወሰኑ ስልኮች አሉ። እነዚህ ስልኮች ደግሞ ለምሳሌ ጋላክሲ ኤስ ፋይቭ ሲሪሶች ናቸው። ይሄ ማለት ጋላክሲ ኤስ ኤስ 5 አልኩኝ ይቅርታ፣ S25 ማለት ነው። S25 S25 Plus እና S25 Ultra ቀደም ካሉት ወይም ደግሞ ሴፕቴምበር ማለት ባሳለፍ ነው ወር የመስከረም ወር 2025 ላይ ጀምሮ አብዴቱ ተልኮላቸዋል አብዴት ተደርገዋል ማለት ትችላላችሁ። ከዚህም በተጨማሪ ደግሞ S24 ሲሪየስ ስልኮችም ቢሆን ብቁ ናቸው ከተባሉት ስልኮች መካከል ናቸው ማለት ነው። S24 S24 Plus እና S24 አልትራ እንደዚሁም ደግሞ ስ24 ኤፍኢ የተባሉት ስልኮች ማለት ናቸው። ከዚህ በተጨማሪ ደግሞ ስ23 ሲሪየሶችም ወይም ስ23 ሲሪየሶችም ይካተታሉ። ያ ማለት ስ 23 ስ 23 ፕላስ ስ 23 አልትራ ስ 23 ኤፍ ኢ ስ 22ም እንደዚሁ ተካቷል ማለት ነው። በዚህ አፕዴት ውስጥ ተካቷል ማለት ነው። ስለዚህ የኤስ 22ም ሙሉ ሲሪየሶቹ፣ ኤስ 22 ፕላስ፣ ኤስ 22 አልትራን ጨምሮ ማለት ነው፣ ሁሉም የተካተቱ እንደሆኑ ታውቋል። በነገራችን ላይ ከነዚህ ከኤስ ሲሪየሶች መካከል ባለፈው ዋን ዩአይ ሰቨን የተላከላቸው የነበሩት የኤስ 21 አልትራ ወይም የኤስ 21 ሲሪስ ስልኮች በዚህ አብዴት ላይ እንዳልተካተቱ ማወቅ ተችሏል። ግን ከነዛ መካከል ግን አሁን አዲስ አብዴት የተደረገው ኤስ 21 ኤፍ ኤ የተባለው ወይም ደግሞ ከነዛ በኋላ የመጣ የተባለው ኤስ 21 ኤፍ ኤ የተባለው የስልክ ሞዴል ግን በዚህ አፕዴት ውስጥ እንደተካተተ ማወቅ ተችሏል ማለት ነው። ከዛ በተጨማሪ እንግዲህ የዜድ ሲሪየሶችም አሉ። ያ ማለት ዜድ ፎልድ ሲክስ፣ ዜድ ፍሊፕ ሲክስ እና ዜድ ፎልድ ፋይቭ፣ ዜድ ፍሊፕ ፋይቭ፣ ዜድ ፎልድ ፎር እና ዜድ ፍሊፕ ፎርም በእነዚህ ውስጥ የተካተቱ ናቸው ማለት ነው። እነዚህ እንግዲህ ያው ታጣፊ ስልኮች አሉ ማለት ፍሊፕ የሆኑ ፍሊፕ የሚደረጉ ስልኮች አሉ፣ ፎልድ ስልኮች አሉ ማለት ነው። ስለዚህ እነዚህም በሙሉ ያካተተ ነው። እንደዚሁም ደግሞ የታብሌት የተወሰኑ የታብሌት ሲሪየሶችም በዚህ አፕዴት ውስጥ ተካተዋል ማለት ነው። ሌላው እንግዲህ ወደ ኤ ሲሪየሶች እንመጣለን። እንግዲህ ወደ ኤ ሲሪየሶች ስትሄዱ እንደምትመለከቱት የኤ 56 5ጂ አለ 36፣ ወይም ደግሞ 36 5ጂ አለ ኤ 26 5ጂ አለ እንደዚሁም ኤ 16 ኤ 15 ኤ 54 ኤ 34 ኤ 73 ኤ33 ኤ24 እና አሁን በቅርብ ጊዜ ደግሞ የተለቀቀው ኤ06 የተባለው ስልክ እነዚህ እንግዲህ የአብዴቱ ተካፋዮች ናቸው ተብሎ እንግዲህ ተቀምጠዋል፣ ወይም ደግሞ ይሄ አብዴት ከሚላክላቸው ስልኮች መካከል ናቸው ተብሎ ነው እንግዲህ የተቀመጠው። ከዚህ በተጨማሪ ደግሞ ኤም ሲሪየሶችም አሉ። ኤም 56 ኤም 55 ኤ 54 ኤም 34 ኤም 53 ኤም 33 ኤም 15 እና ኤም 06 የተባሉ ስልኮችን ከእነዚህ መካከል የተካተቱ ናቸው። ወደ ኤፍ ሴሪሶችም ስትመለከቱ ኤፍ 56 አለ 55 54 34 16 15 06 እና 36 የተባሉት የስልክ ምርቶች ወይም ደግሞ የስልክ ሞዴሎች የዋን ዩይኤ ተጠቃሚዎች ወይም የዋን ዩይ ኤት አፕዴት ተጠቃሚዎች ናቸው ተብሎ ተቀምጠዋል ማለት ነው። እንግዲህ እንደነገርኳችሁ ይህ ዋን ዩይ ኤት የተባለው አፕዴት ስታደረጉት አብሮ የአንድሮይድ ቨርዥኑንም አፕዴት ያደርግላችኋል ከ15 ወደ 16 አፕዴት ያደርግላቸዋል ማለት ነው። ስለዚህ ይሄ ነው ማለት ነው። እንግዲህ ይሄ አፕዴት መላክ የተጀመረው ቀደም ሲል ጠቅልሼላቸዋለሁ፣ ከሴፕቴምበር 2025 ወይም ካሳለፍነው ወር የመስከረም 2025 ጀምሮ ነው። እንግዲህ ይቀጥላል፣ እስከ ህዳር ድረስ ይቀጥላል ማለት ነው። ስርጭቱ እንግዲህ በብቁ ናቸው ተብለው ለተጠቀሱ ወይም ደግሞ ብቁ ናቸው ተብለው ለተዘረዘሩ የስልክ አይነቶችና የታብሌት አይነቶች ነው እየተላከ ያለው። እንግዲህ ሴፕቴምበር 2025 ላይ ወይም ያሳለፍነው ወር ላይ ኤስ uh, uh, uh, 24 ሶሪ 25 ሳምሰንግ ሲሪሶች እና 24 ሲሪሶች ወይም ኤስ 24 ሲሪሶች ላይ እንደዚሁም ደግሞ ዜድ ፎል 7 እና ዜድ ፍሊፕ 7 ያሉ አዳዲስ የሆኑ ታጣፊ የሆኑ ስልኮች ላይ እነዚህ አፕዴቶች መስከረም ላይ ጀምሮ መላክ ተጀምረዋል ማለት ነው። እንደዚሁም ደግሞ ከእነዚህ በተጨማሪ ደግሞ እንደነገርኳችሁ ራሳቸውም ይሄ አፕዴት ተደርጎባቸው የመጡም ስልኮች አሉ። እንግዲህ ሴፕቴምበር 2025 ላይ ይሄ ነው የነበረው፣ ወይም መስከረም 2025 ላይ ማለት ነው። አሁን በያዝ ነው በጀመር ነው ደግሞ የጥቅምት 2025 ላይ ደግሞ እንደ ኤስ 23 ሲሪሶች፣ ኤስ 22 ሲሪሶች እንደዚሁም ደግሞ የተለያዩ አይነት የጋላክሲ ዜድ ፎልድ እና ፍሊፕ ስልኮች ላይ እና የበርካታ የጋላክሲ ኤ ሲሪስ ስልኮች ላይም ይሄ አብዴት ይላካል ተብሎ ይታሰባል። ኖቬምበር ላይ ወይም ደግሞ ህዳር ላይም ደግሞ ስትመጡ እንደ ዜድ ፎል ፋይቭ ዜድ ፍሊፕ ፋይቭ፣ እንደዚሁም ጋላክሲ ታቭ ኤስ ኤይት ተከታታይ የሆኑ ወይም ደግሞ ሲሪየስ የሆኑ ስልኮች ላይ ማለት ነው። እንደዚሁም ደግሞ ሌሎችም የቀሪ የተባሉ ኤ ሲሪየሶች ላይ እነዚህ አብዴቶች ይላካሉ ተብሎ እንግዲህ መርሃ ግብር ተይዞላቸዋል። ለማንኛውም ግን አሁን በትክክለኛው መንገድ ይሄ መርሃ ግብር ወይም ደግሞ ይሄ አብዴት መቼ ነው ለእኔ የሚላከው በተለይ ደግሞ ሀገራችን ውስጥ ወይም ደግሞ ባለንበት ኢትዮጵያ ውስጥ አብዴት ያደረጋችሁ እንዳላችሁ አይቻለሁ በተለያዩ ዩቱብ ቪዲዮዎች ላይ እንደዚሁም ቲክቶክ ቪዲዮዎች ላይ ሆኖም ግን እንደየአገሩና እንደየአገልግሎት ሰጪው ግን እነዚህ አብዴቶች የሚላኩበት ጊዜ ሊወሰን ይችላል ለማንኛውም ይህንን በደንብ ለማየት እንድትችሉ ሳምሰንግ ሜምበርስ የሚለውን መተግበሪያ ማየታችሁ በጣም አስፈላጊ ነው ስለዚህ ሳምሰንግ ሜምበርስ ላይ ስልካችን ላይ አለ ስለዚህ እዛ ላይ ገብታችሁ ትክክለኛ ለእኔ ይሄ አፕዴት የሚላከው መቼ ነው የሚለውን ልትመለከቱ ትችላላችሁ ማለት ነው። እንግዲህ ይህንን ከተመለከትን አሁን ደግሞ የዚህ የዋን ዩአይ ኤት አፕዴት ሲደረግ የያዛቸው ወይም ይዟቸው የመጣው አዳዲስ ፊቸሮች ምንድን ናቸው ልትሉ ትችላላችሁ። እርግጥ ነው እኔ ስልኬ ከነዚህ ውስጥ ስላልተካተተ ይሄንን አፕዴት ወይም ይሄንን ማሻሻያዎች በራሴ ስልክ ላይ ማየት አልቻልኩም። ሆኖም ግን ባየኋቸው የተለያዩ አይነት ቪዲዮዎች ላይ እና በተለያዩ አይነት ዌብሳይቶች ላይ አዳዲስ የሆኑ ፊቸሮችን ይዞ እንደመጣ ነው እንግዲህ እየተገለጸም እየታየም ያለው። ከነዚህ መካከል በተለይ የባትሪ ፐርፎርማንሱን የስልካችንን የባትሪ ፐርፎርማንስ በጣም እንደጨመረው ነው እንግዲህ እየተነገረ ያለው ስለዚህ በፊት ከነበረው በጣም አሁን ደግሞ ተሻሽሎ ባትሪያችን በጣም ጥሩ የሆነ ይዘት እንዲኖረው ተደርጓል ተብሎ እንግዲህ በዚህ ብቁ በሆኑ ስልኮች ላይ ይሄ ነገር ተደርጓል ማለት ነው፣ ወይም እነዚህ ፊቸሮች ተጨምረዋል። ሌላ ደግሞ ራሳቸው ስልኮቹ ላይ የምታዩቸው የስክሪን ሴቨር ማለትም የወል ፔፐር፣ የቲም እንደዚሁም ደግሞ የአንዳንድ አፕሊኬሽኖችና አይከኖችን የተለያዩ አይነት ፊቸሮችን ልትመለከቱ ትችላላችሁ። እንደዚሁም ደግሞ የተለያዩ ስትጠቀሙባቸው የምታያቸው ነገሮች አሉ። እኔ በጣም ካስገረሙኝ ፊቸሮች አንዱ ለመግለጽ ያክል ለምሳሌ ሆም ስክሪናችሁ ላይ አንድ የሆነ ወልፔፐር ትጭናላችሁ፣ ወይም ደግሞ አንድ የሆነ ወልፔፐር ታስቀምጣላችሁ። ለምሳሌ ፎቶችሁን ሊሆን ይችላል፣ ወይም የሆነን ሰው ፎቶ ሊሆን ይችላል የምታስቀምጡት። ስለዚህ በዛ ወቅት የምታዩት እዛ ላይ የተቀመጠላችሁ ታይመር አለ ራሱ ወይም ሰዓት አለ የምታየው ሰዓት አለ። ስለዚህ ይሄ ሰዓት በራሱ ያን ፎቶቸውን እንዳይሸፍነው ተብሎ በራሱ በሆነ መንገድ እንዲንቀሳቀስ ተደርጓል። ስለዚህ ምቹ በሆነ መንገድ ወልፔፐሮቻችሁን እንዳይሸፍን ተደርጎ በደንብ ተስተካክሎ ተቀምጧል። ልክ እዚህ ስክሪኑ ላይ እንደምትመለከቱት ማለት ነው። ስለዚህ በራሱ ማንቀሳቀስ ትችላላችሁ ማለት ነው። ስለዚህ ይሄ በጣም አሪፍ የተባለ ፊቸር ነው። በጣም ብዙዎችም ወደውታል የተባለ ፊቸር አንዱ ይሄ ነው። ከዚያ በተጨማሪ እንግዲህ ከዚህ በፊት ከነበረው በበለጠ እና በጣም ፎከስ የተረገበት ደግሞ የኤአይ ይዘቱ ነው። ስለዚህ ሳምሰንግ በዚህ ዋን ዩአይ ኤት በተባለው አፕዴት እንግዲህ አዳዲስ የሆኑ የኤአይ የተለያዩ አይነት ፊቸሮችን ጨምሯል። ስለዚህ ሞር ኤአይ ላይ ፎከስ ያደረገ አፕዴት ነው ማለት ይቻላል። ከዚህ በፊት በተወሰነ መንገድ ኤአይን የምንጠቀምበት መንገድ ነበረ። አሁን ደግሞ ሞር በጣም ተጨምሮበት የኤአይ ስራዎችን ማለት የተለያዩ አይነት ነገሮችን በኤአይ እንድትሰሩ የሚያስችል ፊቸሮች ተጨምረዋል ማለት ነው። ለማንኛውም እንግዲህ እናንተ አፕዴት ያደረጋችሁ ደግሞ የበለጠ ይህንን እያያችሁት ነው ማለት ይቻላል ወይም ብዬ አስባለሁ። እንግዲህ ተጨማሪ በዚህ ጉዳይ ላይ ጥያቄ ካላችሁ፣ እንደዚሁም ደግሞ ማወቅ የምትፈልጉ ተጨማሪ ነገር በዚህ አፕዴት ላይ በተመለከተ ጥያቄና አስተያየት ካላችሁ በኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ። ምናልባት እናንተ ደግሞ የያዛችሁት ስልክ ለዚህ ብቁ ነው ወይም ወይም ዋን ዩአይ ኤት ለተባለው አፕዴት ብቁ ከተባሉ ስልኮች መካከል ነው ወይስ አይደለም? ይህንም ላላችሁ አስተያየት ኮሜንት ሴክሽን ላይ ታስቀምጡልኝ ትችላላችሁ። የሳምሰንግ ዋን ዩአይ ኤትን በተመለከተ ያስኩላችሁ ቪዲዮ ይህንን ይመስላል ማለት ነው እንደወደዳችሁ ተስፋ አደርጋለሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁና የደወሎ ምልክት መንካታችሁን አትርሱ በሚቀጥለው ደግሞ በሌላ አዲስ ቪዲዮ ተመልሰን እንገናኛለን መልካም ጊዜ እንዲሆንላችሁ በድጋሚ መኛለሁ ሰላም